እሊሊሊሊሊሊሊ አውርሽና ሮታ ተጋቡ፣ ሰርጋቸው ነው ዛሬ። ዋው፣ በጣም ደስ ይላል። ሰላም ሰላም፣ ወድና የተከበራችሁ ያለቢቱ ዘይተሰዎች እንዴት ናችሁ? ናቸው ያላቸው አይ፣ ከኔ ጋር እግዚአብሔር ይመስገን ደህናኝ። እንዴት ናችሁ ልኝ አላችሁ ከኔ ጋር ሁሉ ሰላም ነው አለን። እንዴት ቆያችሁ? እንዴት ሳላፋዳችሁ? ዛሬ ውሳና በአል ነው፣ እንኳን አደረሳችሁ ለሞላ ወይ ክርስቲያን እምነት ተከታዮች እንኳን አደረሳችሁ ብያለው። በዛ አጋጣሚ ሁላችሁ ከሀገሬን ከውጭም ያላችሁ እንኳን አደረሳችሁ ብያለው። ዛሬ በአዲስ ቪዲዮ ከች ብያለው ማለት ነው። ዛሬ በጣም ደስ ይላል። ደስ ስላለኝ ነው የመጣሁት ማለት በጣም ደስ ስላለኝ እና የሰው ደስታ የሚያስደስተው ማለት ነው። ከምር የሚያስደስታችሁ እንኳን ደስ አላችሁ ብላችሁ የአብርሽና የሩታ ሰርግ እንኳን ደስ ያላችሁ እያላችሁ መልካም እንገታችሁ እየገለጻችሁ፣ በአክብሮት ጠይቃለሁ ማለት ነው። ውድ ቤተሰቦች ዛሬ በአዲስ ቪዲዮ መጥቼላችኋለሁ። አብርሽ እና እሩታ ዛሬ የፎቶሾፕ ነው ማለት ነው። እንደዚህ እየተነሱ ነገ ዛሬ እሁድ ነው። ዛሬ እንትን ይላሉ ማለት ነው። እና በጣም ነው ደስ የሚለው። ሁላችሁም ለዚህ ክብር ያብቃችሁ። እና አብርሽና እሩታ እንኳን ደስ አላችሁ፣ ለዚህ ጊዜ እስከዚህ ሰዓት ላደረሳችሁ ጌታ። የምር በጣም ነው ደስ ያለኝ ማለት ነው። የምር እንደዚህ አልጠበቅኩም ነበር። በጣም ነው ያመረባችሁ፣ በጣም ደስ የሚለው እና ፈጣሪ ደግሞ በልጅ ይባርካችሁ ማለት ነው። በጣም ነው ደስ የሚለው። አብርሽና እሩታ የምር በጣም ታምራላችሁ ማለት ነው። እና በዛ ገጠሚ ዱባይ ላይ ዘና ፈታ ፈታ እያሉ ነው ማለት ነው። እና በጣም ነው ደስ የሚለው። ዱባይ ላይ እንደዚህ ቤሎ ለብሰው እንደዚህ ሙሽራ አልባሳት ላይ እየለበሱ ፎቶ እየተነሱ ነው ማለት ነው። ለቤተሰብ እያሳዩ ነው ማለት ነው። በጣም ደስ የሚል ነገር ነው። ደግሞ በጣም ነው ያመረባቸው። ከምር በጣም በጣም ነው የምር። በእንደዚህ መልኩ ስለመጣችሁ ደስ ብሎናል። የምር ከዚህ በኋላ መጣላት ምናምን የለም። አሁን ወደ ራሳቸው ሕይወት ገብተዋል ማለት ነው። ከዛ በፊት ያለፈው አልፎ ዛሬ ላይ እዚህ ደረጃ ደርሰዋል ማለት ነው። ውድ ቤተሰቦቼ እና መልካም ምኞታችሁ እየገለጻችሁ እንኳን ለዚህ ያበቃችሁ እያላችሁ አበረታቱ ማለት ነው። ለቤት አዲስ የሆናችሁ ሰብስክራይብ፣ እንዲሁም ላይክ እያረጋችሁ ገባበሉን፣ ሼር እያረጋችሁ ደግሞ አበረታቱ ማለት ነው። ውዶቼ ውዶ ከወደዳችሁ እስከ መጨረሻው እያያችሁ ታዳምጡት ማለት ነው። እና በጣም ነው ደስ የሚለው ማለት ነው። ዛሬ ይሄን ቀን ነበር በጉጉት እየጠበቅን የነበረው። ያን ቀን ይኸው ደርሶ ዛሬ ላይ እንደዚህ አይተነዋል ማለት ነው። በጣም ነው ደስ የሚለው። ወድቲ ሁላችሁም ለዚህ ያብቃችሁ ነው የሚለው ሁላችንም ለዚህ ክብር ያብቃል። በጣም ነው ደስ የሚለው። አብርሽና ሩታ እና አብርሽም በጣም ደስ ብሎት ሩታን ዘና ፈታ በቃ ከዚህ በኋላ አሁን የሚቀጥለው ከራሴ ህይወት ጀምሬ ያለው አንድ ብራ ሄጃ ማለት ነው። ከዚህ በኋላ የሚቀረኝ ልጅ መውለድ ነው የሚቀረኝ ከዚህ በኋላ ደግሞ በልጅ እንዲባርክኝ ፈጣሪ ህን ማጸነዋለ እያለት እየተናገረ ነበር ማለት ነው። አብርሽን በጣም በደስታ በቃ ለሱ ለሱ ያላት ክብር ለሱ ለሷ ያለው ስሜት በጣም ነበር እና በጣም በቃ ደስ ብሏታል። እሷም ከምገልጽላችሁ በላይ በጣም ነው ደስ ያላት። በዚህ መልኩ አልጠበቅነው ነበር፣ ግን በቃ በጣም ነው ያመረባቸው። በጣም ነው አብሮሽም በጣም ደስተኛ ሆኗል። የምር እንደዚህ ስቃችሁ ፈገግ ብላችሁ ስለያየንላችሁ በጣም ደስ ብሎናል፣ ማለት ነው። እና በጣም ነው አሳባቸው። በጣም በቃ እኔ እንጃ ምን እንደምላችሁ አላቅም። ሁሉም ያው ደስ ብሎታል። ከምር ሰርግ ደግሞ እንድትመጡ ተብሎ ድዋይ ላይ በነጻ ነው መግቢያ፣ በነጻ ነው መታቸው እንድትገኙ ተብላቸው ማለት ነው። የመዳም የመዳም ቅመቦች፣ አሁን ደግሞ የመዳም በጎች ተብለናል። ጉድ እኮ ነው። የመዳም በጎች በድዋይ ቶሎ እንድትመጡ ፕሮግራም አለ በነፃ ነው እና እንድትሄዱ ፕሮግራማቸውን እንድትካፈሉ እና ጥሪያቸውን አስተላልፈዋል። በዚህ አጋጣሚ ጥሪያቸውን እንድታከብሩ በጊዜ እንድትገኙላቸው ሁላችሁ ዱባይ ያላቸው ሁሉ እንድትሄዱላቸው ማለት ነው በዚህ አጋጣሚ እና በጣም ነው ደስ የሚለው እና መልካም ኞታችሁ እየገለጻችሁ ማለት ነው መልካም ኞታችሁ እየገለጻችሁ ከዛ በኋላ ነው ብዬ እንደምላቸው የምር በጣም ነው ደስ ያለኝ። በጣም አይ ነው ከምር ከምላችሁ በላይ በጣም ነው ደስ ያለኝ። ደግሞ በቃ አላቅም በጣም ቤሎ ራሱ በጣም ነው ያማራባት ሰራሱ ሱ ራሱ በስማ ቦታው ያምራል እና የምር በቃ ግን ያው እንደሀገራችን ያው ነው ሀገራችን ቢሆን በጣም ደስ ይል ነበር። አረንጓዴ ምኑ ምኑ አለ አገራችን። ያው እዚህም ያው ዚው ችግር የለውም፣ ግን በጣም ነው ደሞ ፈረዙ ላይ ተሰቅሏል ይሉት ደግሞ እንደት እንደሚያምሩ በስማ በጣም ና ከምር ፈረሱ ላይ ተሰቅሎ ጭራሽ ነው በጣም ነው ያመረባቸው። እና ሁላችሁም እንደዚህ አይነት ባል ይስጣችሁ ነው ማለት። ሁላችሁ እንደ አብሬሽ ሴት አክባሪ፣ ለሴት ልጅ ያለው ክብር እንደሱ አይነት ሁላችሁም ይስጣችሁ። ዱባ ያመጡ የሚያዝናናችሁ በቃ አለ ሁላችሁ ሁሌ ለእናንተ የሚኖር እንደሱ አይነት ይስጣችሁ። አያችሁ አይደል ንጹ ልብ መቼም መቼም መቼም መቼም አትፈርስም፣ ከምር መቼም። እና በቃ ለሴት ልጅ ያለው ክብር አብረሽ እዩት ብቻ። እኔ ካ ላንቺ ምንም መቀታኝ ነገር የለም። አንቺ ደስተኛ ሆነሽ እንድትኖሪል ነው የምፈልገው። ሁ ሁሌ ደስ ደስ በይልኝ ሁሌ ደስ ተደስተሽ ኖሪልኝ ነው የሚላት። ላንቺ ብዬ ነው እኮ እያለ በቃ በጣም በቃ ያሰበውም ያቀደውም አሳክቶላታል። የምር ሩታ በጣም እድለኛ ነሽ እድለኛ ነሽ አብርሽን የመሰለ ጀግና ስላገኘሽ አብርሽን የመሰለ ስላገባሽ፣ በጣም ነው ደስ የሚለው። እንኳን ደስ ያለሽ ሩታዬ፣ የምር በጣም ይገባሻል ይገባሻል። እና ሰርጋችሁ በጣም ደስ የሚለው የአብርሃም የሳራ ያርግላችሁ፣ ውለዱ ክበዱ። አሁን ደግሞ በልጅ እንዲባርካችሁ ደግሞ እንጸልያለን ማለትና በጣም ደስ የሚለው የምር በዚህ መልኩ አልጠበቅኩም ነበር። እና አሁን ያማራባችሁ እና ውድ ቤተሰቦቼ መልካም ምኞታችሁ እየገለጻችሁ ገባ ገባ በሉ ማለት ነው፣ ሼር እያደረጋችሁ ማለት ነው። እና በዚህ መልኩ የዛሬ ውሎ ይህን ይመስላል። መልካም ውሎ ይሁን።